ከተለያዩ ፍሬ ሆና አላወጣውም እንዳቃጥለው ስለሆነ ምኑን እንዳቃጥለው ነው። ቁምጣውን ያዘጋጀችሁ ካላችሁ ደግሞ ማለት ነው። ምኑን እንዳቃጥለው ነው። ቁምጣ ያዘጋጀችሁ ካላችሁ እቃውን እንዲያቃጥለው ማለት ነው። በቀሉ ልነግራችሁ የፈለግኩት በዓላችሁ በጣም ሲጠግብባችሁ ሚጥሚጣም ካገኛችሁ ቃሪያም፣ የሚያቃጥል ነገር በርበሬ፣ የሚሆን የሚያቃጥል ነገር እንደዚህ በቁምጣው ላይ ቀብታችሁ ትሰጡታላችሁ። ከዚህ ቆደፈት ሲሉ ይነፃሁ ቁደልግም ሲሉይ ሙልቼ አላህ ብዬ መሸፈርኩ። ተመለከቱ። ውድና የተወደዳችሁ ወደ እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን፣ አልሀምድሊላሂ በጣም ደህና ነን። ያው ጣፋ ብለናል፣ ሰሞኑን ያው ምን ይደረግ ቢዚ ሆነን ነው፣ ቢዚ ሆነን ነው። ዛሬ የመጣሁላችሁ ብቻዬን ነው እና ሀዋ ሀዋ በጣም ነው ያሳቀችኝ። ሀዋን እያየሁ ወላሂ በጣም ስስቅ ነበረ ማለት ነው። ከትፈሽ፣ ለዛው ለዛው ለዛው ምን ለማለት ቂጥ ላይ አረ ወላሂ ላይ በጣም ዳያሳቀች ማለት ነው እኮ። እኔ እኮ ጥብስ ስልሰራ መስሎኝ ነበር ወላሂ። እኔ እኮ ዛሬ ጀማል ሰብራይዝ ልታደርገው ነው ብዬ በጣም እያየገሰ የት ጨምረዋለች ሱሪው ላይ ሱሪው ላይ ቂጡ ላይ ነው የጨመረችው። ጭምር አይሀማ እሱም ብቻ ያቃጠለች መስሎች ነው አይመስችሆድ በተዘዋዋሪ እኮ አንቺም ተቃጥለች ነበር። ብቻ ላና ያተረፋችሁ ሁላችሁንም ለማንኛውም እስ የሀዋን ቪዲዮ እንየው፣ የሀዋን ቪዲዮ እናየው ቆይማ ጣረ ፍሬ ያለው በጣም ፍሬ እዩት ማለት ነው። አይኔ እንዳልቃጠል ነው የፈራሁት። በጣም ፍሬ ያለው ፍሬውን አላወጣውም። እንዲያቃጥለው ስለሆነ ምኑን እንዳቃጥለው ነው ቁምጣውን ያዘጋጀችሁ ካላችሁ ደግሞ ማለት ምኑን እንዳቃጥለው ነው ቁምጣ አዘጋጀሽው ካላችሁ እቃውን እንዳቃጥለው ማለት ነው። ልነግራችሁ የፈለግኩት በዓላችሁ በጣም ሲጠግብባችሁ ሚትሚጣም ካገኛችሁ ቃሪያም የሚያቃጥል ነገር በርበሬ የሚሆን የሚያቃጥል ነገር እንደዚህ ቁምጣው ላይ ቀብታችሁ ትሰጡታላችሁ። ከዚያ ቁርስ ቁርስ ልብስን ቀይር። መጀመሪያ ቆይ በልቼ እቀይራለሁ። አሀ መጀመሪያ ልብስ እቀይር ነው ቁርስ ልብሰንም ቀየር ልብሰን ቀያየርና፣ ከሱ ጋር የተጣላ መሰለኝ እንግዲህ ያው ዋንም አይተን ሰላም ማለት ነው። አዬ እኔ እንደው በጣም ያሳቅሽኝ። ጥብስ ለሰራበት ነው ወይስ ቅቅል ላይ ልጨምረው ነው? በጣም እያየሁ ነበር። እና ትዕግስት ለነገሩ ግን ችግሩ አንደኛ ቀረ እያባከሽ ነው። ሁለተኛ ደግሞ የምታጥቢው አንቺ ነሽ። ያው ዙሮ ተዛዙሮ ከመቃጠሉ ከሱም አልዳንሽም፣ አንቺም አልዳንሽም ማለት ነው። መቃጠለሽ አልቀረም፣ ስታጥቢም ሆነ ወይም ደግሞ ሰከትፊ ያው ሁላችሁም ነው የተቀጣጠላችሁት። ሁላችሁም ነው የተቀጣጠላችሁት። እና እኔ ደግሞ ባለ ቂጡ ሽቶ ሽቶ እንዲሸት ሽቶ ሽቶ እንዲሸት ደስታ ሸቷ እየተከተሉ ሰዎቹ ውጭ ላይ መሄዳቸው፣ ከቃሪያ ሽቶ ይሻላል። እንደዚህ ያረግሽ፣ እንደዚህ እንደሆነ የልብስ ራሱ በጣም ነው ወላሂ። እና ጀማል ደግሞ ቃሪያ ያንስበታል። እንደውም በለው ይሄ በለው ተደቁሶ፣ አይ ተሳስተሻል፣ ካረግሽ አይቀር በለው በለው፣ ተደቁሶ ማለት ነው በለውን ድቁስ አድርገሽ ወይም ደግሞ በመፍጫ ፍጭት ታርገሽ። ነግረሺ ቢሆን እኮ ወላ እኔ አግዝሽ ነበር። እንዴው ተንኮሉ ላይ ተንኮሉ ላይ ነግረሽ ቢሆን አግዝሽ ነበር። በለውን ፍጭት ተታረጊና ቀዩን በለው ማለት ነው። እሱን በደንብ ተስፈጭና ከዘላም እንዲህ እንዲያርገሽ እቂጡ ላይ ልምድ አድርገሽ እንደዚህ እንደዚህ ተቀብደዋለሽ። በቃ ያኔ ተይኝ አልኩሽ በቃ እንኳን ማቃጠል ይቅርና ከልብሱ ላይ የቃሪያው ሽታ ራሱ መቼም አይጠፋ። መቼም በሽታ ራሱ አይደለም፣ በሽታ አይደለም ቃሪያው እንትን ተብሎ ታጥፎ ራሱ በሽታ እየተቃጠላልሽ ነው የሚኖረው። እና ለማንኛውም ወላሂ ፈታን ያደረግሽ ጀማል ያንስበታል። አቃጥሊ፣ አቃጥሊ። ጀማል ያንስበታል። አዲ አዲ ጀማል ሽቱ፣ የምን ማቃጠል? ሁይ እናቴ፣ ይወ ይሄኔ እንዲህ እስቲ አይሀዋ እን ጥሩ ነው ያረግሽው። ለማንኛውም የሀዋ ቪዲዮ ዘናን በጣም ነው ዘና ያረገችኝ እና እስኪ ቆይ ከዳውድ ዳውድ አሁን እንደዚህ የምትተኘው ባለ የሀዋን ቪዲዮ አይተኸዋን? አላየኸውም? የቃሪውን ቪዲዮ እኔ ሲያኮርፍ ነው ነገር የጠፋው። ፍጭት አድርጋ፣ ቆይ ቁጭ ብለን የቡና መጠጫ እናርጋቸው። ቆይ እኔ የምልህ ይሄ ይሄ እኔማ እኔማ እንደው ሀዋ ሚጥሚጣ ስትቀባይች እኔ እኮ ጥብስ ልትሰራ ነው እንጂ ቆንጆ ነው። እኔማ ሀዋ ቃሪያ ስታረጋይቻት ማለት ነው አንዳንዴ አሳቀችኝ። እኔ ጥብስ ላይ ልትጨምረው ወይ ደግሞ ቅቅል የሆነ ወጥ ላይ እጨምራለሁ ቢሆን። አይ እንደዚያ እኮ አልነበረ ነግራኝ ቢሆን እንደዚያ አልነገረም።

ባለጌ ስለሆንክ ቂጡን በደንብ እኔ ግን ወላይ ነው ታቃጥለው። አንደኛ ሰው ሲያጥሙት ነው። ኮሮና ገብቷል መሰለኝ። እኔ አላውቅም። ለማንኛውም የዋን ቪዲዮ የዋን ቪዲዮ አይቼ ነው ዛሬ ቪዲዮ የሰራውት። አስቃይ ነው። ቀጥይበት።